ኢትዮጵያ አምስተኛውን የፒፎርጂ ጉባኤ እንድታስተናግድ ተመርጣለች ኢትዮጵያ አምስተኛውን የፒፎርጂ ጉባኤ እንድታስተናግድ መመረጧ ይፋ በተደረገበት በአራተኛው የፒፎርጂ ጉባኤ መድረክ ላይ ከዚህ ቀደም መሰሉን መድረክ ያሰናዱት ሀገራትን ፈለግ በመከተል ኢትዮጵያም ውጤታማ ጉባኤ እንደምታከናውን ጠቅላይ ሚኒስትር ዐቢይ አህመድ ገልጸዋል ኢትዮጵያ ኢስ ዲፕሊ ኦነርድ ቱ ሪሲቭ ዘ ቶርች ኢትዮጵያ በ2027 የሚካሄደውን አምስተኛውን የፒ4ጂ ጉባኤ ለማዘጋጀት ችቦውን በመረከቧ ኩራት ይሰማታል። ይህን እድል በጽናትና በቁርጠኝነት በመያዝ የቪየትናም፣ ኮሎምቢያ፣ ዴንማርክና በኮሪያ ሪፐብሊክ የታየውን ስኬታማ የዝግጅት ውርስ ጨምረን እናስቀጥላለን። በዚሁ ጉባኤ በርካታ ትኩረት የሚደረግባቸው ነጥቦች መኖራቸውን በመጥቀስ ከነዚህ መሀል የአረንጓዴ ልማት ኢንዱስትሪ የተሰኘው ርዕሰ ጉዳይ አንዱ እንደሚሆን ጠቅላይ ሚኒስትር ዐቢይ አህመድ አስታውቀዋል። ጋይድድ ባይ ፒ4ጂ ኮር ፕሪንስፕልስ ኦፍ ፓርትነርሺፕ ኢኖቬሽን ትብብር ፈጠራ አካታችነትና ተግባር በተባሉት የፒ4ጂ አስኳል መርሆች በመመራትም የኢትዮጵያ 2027 ጉባኤ በአረንጓዴ ኢንዱስትሪ ልማት ለአየር ንብረት ለውጥ የማይበገር ግብርና ብሎም ወጣቶችንና ሴቶችን ማብቃትን የአረንጓዴ ሽግግር ወሳኝ አስፈጻሚ የማድረግ አስፈላጊነትን ትኩረት ሰጥቶ ይዘጋጃል። ጠቅላይ ሚኒስትሩ አክለውም የሃኖይ ጉባኤ አነስተኛ ቢሆንም በሚገባ እየተቀናጁ የፒ4ጂ ፕሮጀክቶች ትርጉም ያለው ውጤት እንደሚያስገኙና ለማሳደግም ትልቅ አቅም ያላቸው መሆናቸው መሆናቸውን አሳይተዋል ብለዋል። ከዚሁ ጉዳይ ሳንወጣ እንደ ኢትዮጵያ ሁሉ ቬትናም በመርህ ላይ የተመሰረተ አቋም የምታራምድ በመሆኗ የሁለቱን ሀገራት ትብብር ወደ ላቀ ደረጃ ለማድረስ መልካም አጋጣሚ የሚፈጥር እንደሆነ ተገለጸ። ጠቅላይ ሚኒስትር ዐቢይ አህመድ እና ልዑካቸው ከሰሞኑ በሀገሪቱ ባደረገው ጉብኝትም የሀገራቱን ግንኙነት የሚያጠናክሩ በርካታ ስምምነቶች ተከናውነዋል ተብሏል። ይመራደም እንደ አውሮፓውያን አቆጣጠር 1976 በይፋ የተጀመረው የኢትዮጵያና የቪየትናም ዲፕሎማሲያዊ ግንኙነት አሁን ላይ አምስት አስርተ ዓመታትን አስቆጥሯል። ምንም እንኳ የሁለቱ ሀገራት ዲፕሎማሲያዊ ግንኙነት 50 ዓመታትን ያስቆጥር እንጂ ኢትዮጵያ በመሪዋ ደረጃ ቪየትናም ሃኖይን ስትጎበኝ የሰሞኑ የጠቅላይ ሚኒስትር ዐቢይ አህመድና ልዑካቸው የመጀመሪያ ታሪካዊ ጉብኝት ነው። እስያዊቷ ቪትናም በአጭር ጊዜ የፈጣን ኢኮኖሚያዊ እድገት እያስመዘገበችና ሌሎች መልካም እድሎች ያላት ሀገር በመሆኗ ከኢትዮጵያ ጋር ልምድ ለመለዋወጥና ለመተባበር አመች ሁኔታዎች አላቸው። ቪየትናም እንደሚታወቀው እንደ ኢትዮጵያ በዓለም አቀፍ ጉዳዮች ላይ ፕሪንሲምፕል የሆነ መሪ ላይ የተመሰረተ ዲፕሎማሲያዊ ግንኙነት የሚታካሄድና መሪን የምትከተል ሀገር ናት። በሌሎች ጉዳዮች ላይ በአየር ንብረት ላይ እንዲሁም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 በፈጣን እድገት ላይ የምትገኝ ሀገራት ናትና ብዙ መማር የምንችልባቸው ጉዳዮችን መኖራቸው ማየት ይቻላል። ስለ ሁለቱ ሀገራት ግንኙነትና ትብብር ዙሪያ እንዲወያዩ የተለያዩ ስምምነቶችም እንዲፈጸሙና በቀጣይ ግንኙነቱን ይበልጥ የማጠናከር ዓላማ ባለው ጉብኝት ታዲያ በርካታ ተግባራት መከናወናቸው ነው የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ የተናገሩት። ለምሳሌ አንዱ ስምምነት የተደረገበት ጉዳይ የኢትዮጵያ አየር መንገድ ወደ ቪየትናም በረራ እንዲጀምር ነው። በጥቂት ወራት ውስጥ ይሄ በሁለቱ ሀገራት መካከል ያለውን የንግድ ግንኙነት ከአንዱ ሀገር ወደ አንዱ ሀገር በቀላሉ ባለሀብቶች፣ ነጋዴዎች፣ የተለያየ የስራ ጉዳይ ያላቸው ሰዎች በቀላሉ እንዲመላለሱ እድል ይፈጥራል። የሕዝብ ለሕዝብም የኢኮኖሚ ትስስሩንም ይበልጥ ያጠናክረዋል ተብሎ ይታሰባል። ሌላው በትምህርት ዘርፍ እንዲሁም በኢኮኖሚ በንግድ፣ በኢንቨስትመንትም ግንኙነቱን ለማጠናከር የሚያግዙ ስምምነቶች ተደርገዋል። በዛው በቪየትናም ፒ4ጂ በተሰኘ የትብብር ጥምረት መንግስታት ብሎም የግሉ ዘርፍ ተሳታፊ የሆኑበትና ዘላቂ ልማትን የአካባቢ ለውጥን መከላከል አጀንዳ ያደረገ ስብሰባ የተካሄደ ሲሆን ይህን መድረክ ኢትዮጵያ ከሁለት ዓመት በኋላ እንዲታዘጋጅ ኃላፊነት ተረክባለች። ይህን መድረክ ከሁለት ዓመት በኋላ ኢትዮጵያ እንድታዘጋጅ ኃላፊነቱን መረከቧ፣ አንደኛ በዚህ ዘርፍ እየሰራን ያለነውን ስራ ለአለም ለማሳየት እድል ይሰጠናል። ኢትዮጵያ በከፍተኛ ደረጃ ታዳሽ ኃይል የምትጠቀም ወደ መቶ ፐርሰንት እንኳን ባይባል ወደዛ በተጠጋ ደረጃ ታዳሽ ኃይልን የምትጠቀም ታዳሽ ኃይል ላይ በብዙ ረገድ ኢንቨስት እያደረገች ያለች የኤሌክትሪክ መኪና ካሁን ወደ ኤሌክትሪክ መኪና ብቻ ነው የምናስገባው የሚል አቋም በመውሰድ ከዓለም የመጀመሪያዋ የሆነች በአረንጓዴ አሻራ መራግብር ተጨባጭ የሆነ ከኢትዮጵያ አልፎ ለዓለም የአካባቢ ጥበቃ አስተዋጽኦ የሚያበረክት ስራ የምትሰራ ሀገር እንደመሆኗ ይሄንን ለማስተዋወቅ ከዚህ ሌሎች ሀገራት ልምድ እንዲወስዱ ተባብረው እንዲሰሩ የኢትዮጵያን እንቅስቃሴ እንዲደግፉ ለማድረግ ጥሩ አጋጣሚ ይሆናል ብለን እናስባለን። ለቀናት በቪየትናም ጉብኝት ሲያደርጉ የቆዩት ጠቅላይ ሚኒስትር አብይ አህመድና ልዑካቸው በርካታ ውይይቶችንና ስምምነቶችን በማድረግ ወደ ሀገር ተመልሷል።